በፊቷ ላይ የማይታወቅ ለሰው ግን የማይታይ ነገር በፊቷ ላይ እንደ ጉንዳን ይሄድ ነበረ። ከዛ ፊቴን ሲጠርግ አለኝ ምንም ነገር የለም አለች። ነገር ግን ዝም ብሎ ይራመዳል አለች። አሁንም ጉንዳን ነው ብዬ ሲጠርግ ምንም ነገር የለም። ለአስር ደቂቃ አጠገቤ የተቀመጠን ሰው ሁሉ እያየውኝ እንዳላየውኝ እሆናለሁ፣ ይፈዛሉ አለች። ነገር ግን አንድ ቀን እዚህ መጥቼ ተጸለየልኝ ከተጸለየልኝ በኋላ ዛሬ በፊቴ ላይ የሚሄድ ነገር ምንም ነገር የለም አለች። የሚያፈዘኝም ነገር አቆም ያለች። አሁን አጠገቤ ያሉት ሁሉ አስተውላለሁ፣ ጤነኛ ውኛ አሉ አለች። ክብር ክብር ክብር! አመስግንልኝ፣ በጌታ አመስግንልኝ። በጣም የሚገርማችሁ ይሄ ፊቴ ላይ እንደ ጉንዳን ነው የሚሄደው። በነጠናም ብጠርግ ምንም የለም፣ በእጄም ብጠርግ ምንም የለም ይሁሉንም ካልኩ ምንም ለለምንኛል ምንም ስቃዬን አየሁ። ትንሽ ሲቆይ ደግሞ ይሄ ጭንቅላቴ ለአንድ አስር ደቂቃ ቁጭ ባልኩበት ልክ መደንዘዣ እንደተወጋ ሰው ምንም አይሰራልኝም ጭንቅላቴ። ትዝ ያረገኛል። ዝም ብዬ አለሁ እንጂ ሰው ምን እንደምሰራ ምን እንደምልኝ አልሰማም ነበር። አማስግንልኝ ጌታ ሁሉ ነው ነው፣ ተፈውሰሻል። እስኪ ምንም አይኔም ያህልኛል። ጭንቅላቴም ያን ነገር አላየሁትም። ያ ፊቴ ላይም የሚሄድ ምንም የለም። ጌታ የማይችል ነገር የለም። ይመኑበት። ጌታ ይባረክ ምስጋና እሷ ነጻ ስትወጣ የነበረ ሰው አለ አይታችኋል አሁን አይንሽ ያያል በደንብ አላመንኩም ነበር እውነት በቃ ከአይን የሚበልጥ ነገር ምንም የለም አይኔ በቃ ጠፋ አልኩ ምንም አያለ ምንም አያልኝም በፈረቃ ነው ይሄ ነገር አንዳንዴ ስጸል ምናምን ይጠፋልኛል ምንም የለብኝም አጋጣሚ በቃ ይዘኛል። መቶ ምንም አይኔ ፍዝ ለ እ ጭንቅላቴ ምንም አይሰራልኝም። አመስግኑ ጌታ አመስግኑልኝ። እኔ ስለሱ አውርቼ አልጨርስም። የጌታ ፍቅር እኔ ተናግሬ አልጨርስም። አባታችን ክብር ምስጋና ለሱ ይሁን። አሁንም ክብር ለሱ ፍቅርም ለሱ አመስግኑልኝ። እንኳን ጌታ ደረሰልሽ። እንኳን ጌታ ፈታሽ። እንኳን ሰላም ሆንሽ።